ሰላም ውድ አንቀጸ ብርሃን ሚዲያ ተከታዮች እንደምንሰብታችኋል። አንቀጸ ብርሃን ሚዲያ በየሳምንቱ በዚህ ሰዓት የዜና ቤተክርስቲያን መርሃ ግብሯን ወደ እናንተ ታቀርባለች። አብሮነታችሁ አይለየን። አሁን ወደ ሳምንቱ ወደተሰሙ ዝርዝር ጉዳዮች እናልፋል። በሳምንቱ እንግዲህ በቤተክርስቲያን አበይት መረጃዎች መካከል በአዲስ አበባ ሀገረ ስብከት የወይራ ሰፈረግነት ሰማይ ቅድስት አርሴማ ቤተክርስቲያን የእሳት አደጋ እንደደረሰበት ተሰምቷል። እሳቱ እንግዲህ ሊነሳ የቻለው ከኤሌክትሪክ ጋር በተያያዘ መሆኑ በዛውም በእሳቱ አደጋ ወቅት የተገለጸ ጉዳይ ነው። እንግዲህ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ደረጃውን የጠበቀ ቤተክርስቲያን እንዲሰራ መመሪያ ሰጥተዋል። በጉዳት የደረሰባቸውን ኦርቶዶክሳውያን ለማጽናናትና የቤተክርስቲያኑን ወቅታዊ ሁኔታ ለመመልከት ወደ ስፍራው ወደ ቤተክርስቲያኑ በቀኑበት ወቅት ከእሳቸው ጋር አብረው ወደ ስፍራ ያቀኑት ብፁዕ አቡነ ኤጲፋንዮስም ሁላችንም ክንዳችንን አበርትተን ልዩ ድንቅ የሆነ ህንፃ ቤተክርስቲያን በዘመናዊ መልክ ልንሰራ ይገባልን ብለዋል። እንግዲህ በአዲስ አበባ ሀገረ ስብከት በኮልፌ ቀራኒው ክፍለ ከተማ ቤተክህነት ስር የወይራ ስፍረ ገነት ሰማይ ቅድስት አርሴማና መንበረ ብርሃን ጫግ ያቡነ ዮሐንስ ቤተክርስቲያን ይገኛል። በዛ እንግዲህ ህዳር 13 ለ14 አጥቢያ ከሌሊት 8 ሰዓት ነው የእሳት አደጋው የተነሳውና ቤተክርስቲያኑን ሙሉ በሙሉ ያወደመው የቅድስት አርሴማ ቤተ ክርስቲያን ከታቦታቱ በስተቀር ሌሎች ንዋያተ ቅድሳት ሙሉ በሙሉ በእሳት አደጋ መውደማቸውን እሳቱ ሊመሳ የቻለው ከኤሌትሪክ ጋር በተያያዘ መሆኑን የቤተ ክርስቲያኑ አስተዳዳሪ ሊቀ ኅሩያን ስብሐት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ድርጅት ገልጸዋል። በስፍራው እንግዲህ ለማጽናናት የተገኙት ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት፣ የሃዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤጲፋንዮስ የምስራቅ ጉራጌ ሀገረ ስብከት ጳጳስ መልእክታቸውን አሰላልፈዋል። በዚህም ብፁዕ አቡነ ሕርያቆስ በቤተ በቤተክርስቲያኑ መቃጠል ምክንያት በሐዘን ላይ የሚገኙ ለሚያለቅሱ ምዕመናን በስፍራው ተገኝተው አጽናንተው አንዳንድ ጊዜ የሚመጡ ነገሮችን በረከትን ይዘው ስለሚመጡ ለፈተና ሲኖር መከራ ሲኖር ችግር ሲመጣ ነገሮችን ባልተጠበቀ መልኩ መስቀልቅላቸው ሲመጣ ሌላ በረከት ይዘው እንደሚመጡ በማስተማር ይህን ቤተ ክርስቲያን በተሻለ ሁኔታ ገንባትና በጥሩ ሁኔታ ለማሰራት መረባረብ እንደሚገባ መልእክታቸውን አስተላልፈዋል። በተመሳሳይ ብፁዕ አቡነ ኤጲፋንዮስ የምስራቅ ጉራጌ ሀገረ ስብከት ጳጳስ ሁላችንም ዛሬ የተሰባሰብ ነው። እስከ ዛሬ አገልግሎት ሲሰጥ የነበረው የህንፃ ቤተ ክርስቲያን በእሳት ስለተቃጠለ ነው። ባይሆን መልካም ነበር፣ ነገር ግን የተሻለ ቤተክርስቲያን እንድንሰራ እግዚአብሔር ስለፈቀደ ነው። እግዚአብሔር እንግዲህ በየዘመናቱ የሚያስነሳቸው ምክንያቶች አሉ። በዚህም እኛም የደረሰብንን ጉዳት ሳንመለከት የተሻለ ነገር ለመስራትና እግዚአብሔር ዓላማ አለው ብለን በማሰብ ልንንቀሳቀስ ይገባል ሲሉ ብፁዓን አበው መልእክታቸውን አስተላልፈዋል። የቅድስት አርሴማ ቤተክርስቲያን ቃጠሎ መላውን ህዝበ ክርስቲያን ያሳዘነ ጉዳይ ሲሆን በስፍራው ለተሰበሰበው ህዝብ ቤተክርስቲያን ብፁዓን አባቶችን ልካ አጽናንተዋል ማለት ነው። እንግዲህ ከሳምንቱ ከተሰሙት አቤት ቤተክርስቲያን መረጃዎች በቀዳሚነት ያየነው ይህንን ነው። ሌሎችም ዝርዝር ጉዳዮች አሉ። ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ የቤተክርስቲያንን ድምፅ ወደ ሌሎች እንዲደርስ እንድታደርጉ በድጋሚ እንጠይቃለን። ሌላው በዚህ ሳምንት የተሰማው መረጃ ደግሞ ብፁዕ አቡነ ፊሊጶስ በደቡብ ኢትዮጵያ ክልል አሪዞን ጅንካ ከተማ የተከሰተውን የማርበርበርግ ቫይረስን አስመልክቶ የሰጡት አባታዊ መልእክትና የማጽናኛ ቃል ነው። እንግዲህ ማርበር ቫይረስ በደቡብ ኢትዮጵያ ክልል አሪዞን ጂንካ ከተማ በተከሰተበት ጊዜ ጀምሮ ህይወታቸውን ላጡ ወገኖች የተሰማነ ጥልቅ ሐዘን እንገልጻለን ብለዋል። ብፁዕ አቡነ ፊሊጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንት እንግዲህ በመልእክታቸውም ይህ ወቅት በበሽታው ህይወታቸውን ካጡ ወገኖቻችን ቤተሰቦቻችንና በቫይረሱ ተይዘው ሕክምናቸውን እየተከታተሉ ከሚገኙ ተጎጂዎች ጎን ቆመን በአንድነት ድምፃችንን ወደ እግዚአብሔር የምናሰማበት ጊዜ ነው ብለዋል። ሁላችንም ወደ እግዚአብሔር ብንጮህ ይሰማናል፣ ይፈውሰናል፣ ጤናችንንም ይመልስልናል ያሉት ብፁዕነታቸው እንደዚህ አይነት ፈታኝ ክስተቶች ለምን እንደሚከሰቱ ባናውቅም እንኳን የእግዚአብሔር ራይ ግን እንደማይለየን እናውቃለን ሲሉ መልእክታቸውን አስተላልፈዋል። እኔ ፈዋሽ እግዚአብሔር ነኝ ይላል እግዚአብሔር በዘፀአት ምዕራፍ 15 ቁጥር ሲሉ ያመለከቱት ብፁዕነታቸው ይህ የፈውስ እጁ የታመሙትን ወገኖቻችንን ይዳስስልን፣ ያዘኑትን ያጽናናልን፣ ያረፉትን እረፍተ ነፍስ ይስጥልን፣ የዚህ የቫይረስ ርጭትንም በምሕረቱ ያቁምልን ሲሉ መልእክታቸውን ጨምረው አስተላልፈዋል። በጾምና በጸሎት ከመትጋት ባሻገር ማንኛውንም የጤና ባለሙያዎች እና የጤና ስነ ምግባር የሚያዘውንና የሚፈቅደውን ሁሉ በማድረግ ለራሳችሁ ለቤተሰባችሁ፣ ለማህበረሰባችሁ ተገቢውን ጥንቃቄ በማድረግ የድርሻችሁ እንድትወጡ አባታዊ መልእክታችንን እናስተላልፋለን ሲሉ ብፁዕ አቡነ ፊልጶስ የደቡብ ኦሞ እና አሪዞኖች ሀገረ ስብከት ሊቀ ጳጳስ የቅድስላሴ ዩኒቨርሲቲ ፕሬዚዳንት በማርበርበርግ ቫይረስ የተጎዱ ወገኖችን እንዲሁም በቦታው ላይ የበሽታውን ስርጭት አስመልክቶ የሚከናወኑ ተግባራትን ኦርቶዶክሳዊያን በመተባበር ራሳቸውንና ጤናቸውን እንዲጠብቁ አባታዊ መልእክታቸውን አስተላልፈዋል። በሳምንቱ ሌላኛው የተሰማው የቤተክርስቲያን መረጃ ደግሞ የኬንያው ፕሬዚዳንት ዊልያም ሩቶ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከግማሽ ሚሊዮን ብር በላይ መለገሳቸውን የተሰማበት ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በሀገረ ኬንያ የናይሮቢ እምብርት ላይ ዓመታትን ያስቆጠረ ቤተክርስቲያን አላት። ሁለተኛው ቤተክርስቲያን ደግሞ ሰሞኑን ገንብታ ለአገልግሎት አብቅታለች። ይህ የቅዱስ ጊዮርጊስ ቤተክርስቲያን በሰሜን ኬንያ መርሳ ቤት ክፍለ ሀገር ለኢትዮጵያውያን ስደተኞች የተገነባ ነው። ቤተክርስቲያኑን የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ማቴዎስና ሌሎችም አባቶች በቦታው ድረስ በመሄድ ባለፈው ሳምንት ባርከው አገልግሎቱን አስጀምረዋል ይህንን የተመለከቱት የኬንያ ፕሬዚዳንት ዊልያም ሩቶ እና የአካባቢው አስተዳደር ደስታቸውን አስተላልፈዋል በዚህም ቤተክርስቲያኑን ከኢትዮጵያውያን ባለፈ በአካባቢው ለሚኖሩ ኬንያውያንም ወደ እግዚአብሔር ቤት መሰባሰቢያ እንደሚሆን በመተማመን ለቤተክርስቲያኗ ገንዘብ ድጋፍ አድርገዋል ፕሬዚዳንቱና የአካባቢው አስተዳደር ያሰባሰቡትን ግማሽ ሚሊዮን ሽልንግ የኢትዮጵያ ምንዛሬ ከግማሽ ሚሊዮን ብር በላይ ለናይሮቢ መድኃኔ ዓለም ቤተክርስቲያን አስረክበዋል ሌላኛው የቤተ ክርስቲያን መረጃችን ደግሞ የሚወስደን ወደ ዓለም አቀፍ የቤተ ክርስቲያን ጉዳዮች ይሆናል። በዚህም 1700ኛውን የኒቃ ጉባኤ መታሰቢያን እናያለን። እንግዲህ 1700ኛው የጉባኤ ኒቂያ መታሰቢያ በቱርክ ተካሂዷል። በዓለም የሚገኙ የክርስቲያን ማህበረሰብ መሪዎች በተገኙበት በተርክዬ የኒቂያ ጉባኤ የ1700ኛ ዓመት መታሰቢያ ተከብሯል። በመታሰቢያ በዓሉ ላይ የምስራቅና የምዕራብ አብያተ ክርስቲያናት መሪዎች መገኘታቸውን የኒቂያ ጉባኤ የሃይማኖት መግለጫን በማንበብ አሁንም የጉባኤውን ውሳኔዎች በመጠበቅ ላይ መሆናቸውን የሚያረጋግጥ ምስክርነት መስጠታቸውን የዓለም አብያተ ክርስቲያናት ምክር ቤት አስታውቋል። እንግዲህ በመድረኩ ላይ የምስራቅና ምዕራብ አብያተ ክርስቲያናት፣ የምስራቅ ኦርቶዶክስ፣ ኦርየንታል ኦርቶዶክስ፣ የካቶሊክ፣ የሌሎችም የፕሮቴስታንትና ሌሎችም ዓለም አቀፍ ቤተ ክርስቲያን መሪዎች ስፍራው ላይ በመገኘት የ1700ኛውን የኒቅያ ጉባኤ መታሰቢያ መርሃ ግብር አካሂደዋል። በመርሃ ግብሩም በጸሎተ ሃይማኖት የምንደግመውን የኒቅያ ጉባኤ የእምነት ቃል በጋራ በአንድነት ጸሎት አድርገዋል ማለት ነው። የኒቅያ ጉባኤን መግለጫ ተመልካቾች ከአንቀጸ ብርሃን ሚዲያ በሳምንቱ አበይት ብለን የለየናቸው መረጃዎቻችን እነዚህ ናቸው። ከሌሎች የአንቀጸ ብርሃን ሚዲያ ዝግጅቶች ጋር አብራችሁ የምትቆዩ ግብዣችን ነው። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።